አሰላሙ ዓለይኩም ወረህመቱላሂ በረካቱ። ጉድና የተከበራቸው ቻናላችን ቤተሰቦች፣ በባለፈው ያሳየናችሁ ቪዲዮ ከከሚሴ ሰባ ኪሎ ሜትር ላይ ጀሚ ደሴ መግቢያ ላይ ያደረስነው እቃ ነው። ይሄ እንደምትመለከቱት ምንም ሳይለላጥ አንድ ነገር ሳይሆን ቀለሙም ሳይጫጫርብን በጥንቃቄ አድርሰናል ማለት ነው በአላህ ፍቃድ። ስድስት መሳቢያ ያለው አንድ ብር ያለው ኮስሞቲክስ ነው። አሁን ስናደርስ ምንም ጉዳት እንዳይደርስበት መጀመሪያ በፕላስቲክ አሸገን ያደረስ ነው። ያው ይሄ ከተፈታ በኋላ ነው ማለት ነው። ኮስሞቲክሱ የራሱን በር አለው እንደዚህ ተቀምጦ መዋቢያ ማለት ነው። እዚህ ጋ ደግሞ ከቀኝ በኩል የራሱ በር አለው ማለት ነው። አልጋው ደግሞ እንደምትመለከት ሜትር ከምሳ አልጋ ነው። ሁለት ኮሜዲኖች አሉ። ያው ቤቱ እንዳይጣበብ በሚል ኮሜዲኖች ሌላ ቦታ ለማስቀመጥ ወስነዋል። ከጎን እንደምታዩት ኮሜዲ ነው፣ ላይ አንድ መሳቢያ እንበራለው። አልጋው ስፖንድ ላይ ደግሞ የራሱ በራ ነው ማለት ነው። ሁሉንም መሳቢያዎቹም በስላይደር ነው የሰራ ናቸው። ለአጠቃቀም ምቹ የሆነ እቃ ነው። እንደምታዩት ነው የአልጋው ውበት። የተቀባው ቀለም አንደኛ ደረጃ ቀለም ነው። የተሰራበት ማቴሪያል አንደኛ በሚባለ የሚደፊ የሰራ ነው እቃ ነው። ውበቱን እንደምታዩት ነው፣ በጣም የሚያብረቀርቅና ለመወልወልም በጣም የሚመች ቀለም ነው። እዚህ ጋር ኮሜዲ ነው አንዱ በር ነው ወጥ በር አድርገነዋል። ቁምሳጥኑ ደግሞ እዚህ ጋር አለ። አንድ ሜትር ከሀያ ቁምሳጥን ነው። ከላይ የኮንፎርት ማስቀመጫ አለው። ከጎን ደግሞ በግራ በኩል አራት መደርደሪያዎች አሉት። መደርደሪያዎቹ ጠበብ ጠበብ ሲሉ ብዙ ልብስ ያስቀምጣል ማለት ነው። መሀል ላይ ደግሞ መስቂያ ያለ ረዣዥም ልብሶችም መስቂያ ይሆናል። በቀኝ በኩልም እንደዚሁ በተመሳሳይ የተጣጠፉ ልብሶችን ማስቀመጫ ቦታ አለው ማለት ነው። እቃዎቹ ይህን ይመስላሉ። ማንኛውም ማዝ የምፈልጉት እቃ ካለ ስልካችን እናስቀምጣለን፣ ደውላችሁ ማዘዝ ትችላላችሁ። ስለተከታተላችሁ እናመሰግናለን። ሰላም ሆኑልን።